ከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ፣ በያላችሁበት የሀገር ጥጉሉ ሰላም፣ ፍቅር፣ ጤና ትሆኑ ዘንድ ዞትራ የሚወታችን ነው። ኤልያስ ደግነት ነኝ። የምትከታተሉት ደግሞ ጊዜ ሚዲያን ነው። በዛሬው መሰናዷችን የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌት ገለቴ ቡርቃ ጋር ተያይዞ የሰጠውን መግለጫና እንዲሁ ደግሞ ከዚህ ቀደም ከአትሌት ገለቴ ቡርቃ ጋር ተመሳሳይ የህይወት ታሪክ ያሳለፈችው የደራርቱ ህይወትን በተመለከተ እሱን እናነሳለን። አትሌት ደራርቱ ቱሉ ከዚህ ቀደም እንደተናገረችው ከሆነ እርሷም ተመሳሳይ እጣፈንታ ደርሷት እንዲህ ካለው እጣፈንታ ለትንሽ የተረፈችው በቀድሞ ጠቅላይ ሚኒስትር መለስ ዜናዊ እርዳታና እገዛ መሆኑን ተናግራለች። እንዴት ነበር የሆነው የሚለውን አብረን የምና ይሆናል እስከ ፕሮግራማችን ፍጻሜ ድረስ አብራችን ቆዩ። በአርባ ስልሳ የባንክ ብድር ማለትም አርባ ፐርሰንቱን በሶስት አመት ከፍለው ቀሪውን እስከ ሀያ አመት እየኖሩበት የሚከፍሉትን ቤት በስምንት ፐርሰንት ቅድመ ክፍያ ብቻ ማግኘት እንደሚችሉ ያውቃሉ። በተጨማሪ ለጥቂት ቀናት በተመረጡ ቤቶች ላይ በካሬ እስከ ሀያ ሺህ ብር ድረስ ቅናሽ ያደረግን ሲሆን ፈጥነው ደውለው ይመዝገቡ። እንደ ፌዴሬሽንም እኔ ሮጬ እንደ ማለፌም ከገለቴ ጎን እንደሆንም፣ ገለቴ ብቻ ሳይሆን በአሁኑ ሰዓት ብዙ ሴት አትሌቶች በዚህ ጉዳይ ውስጥ ያሉ አሉ። ባዶ እጃቸውን ቀርታ ምንም ሳይኖራቸው የሚኖሩ ስላሉ አትሌቶቻችን መፍትሄ እንዲፈጠር በዚሁ አጋጣሚ ያስተላልፋሉ። የአትሌት ገለቴ ቡርቃ ነገር በብዙ መልኩ መነጋገሪያና መወያያ ርዕሰ ጉዳይ ሆኖ ብቅ ብሏል። ገለቴ ከልጅነት ጀምሮ እስከ እውቀቴ ድረስ በብዙ ትጋትና በብዙ ልፋት ከጋብቻ በፊት ያመጣኋቸውን ሀብት ንብረቶችን ማለትም ቁጥራቸው ወደ አስር የሚደርሱ ቤቶችንና አምስት መኪኖችን በገዛ ባለቤቴ ተዘርፌ ከነቤተሰቦቼ ሜዳ ላይ ልቀር ነው፣ ህዝቤ ድረስልኝ፣ መንግስትም ይህንን መገፋቴን ይወቅልኝ ስትል በእንባ ከተናገ ከተናገረች በኋላ ሁሉ ሰው እንደምን አንዲት የሀገር መልክ የሆነች ሰው እንዲህ ባለ መልኩ ስትበደልና ስትገፋ እስካሁን አልሰማንም? እርሷስ ይህንን ሁሉ አመት እንደምን ችላ ቁጭ አለች። ባሏስ ምን አይነት ጭካኔና ድፍረት ቢኖረው ነው እግሯ ለስራ እስኪወጣ ጠብቆ ይህንን ሁሉ ጉድ የሰራት የሚሉ ጥያቄዎች በብዛት ይነሱ ይዘዋል። ከዚህ ፈቅ ብሎ ደግሞ ከሚያነሷቸው ሀሳቦች መካከል ደግሞ ዋነኛው የባልናት የሆኑት ግለሰብ ይህች ደግ ሰው እንዲያ ተኮራምተው ተቆራምተው ከሚኖሩበት ቤት አውጥታ በገዛ ፈቃዷ ተንደላቀው እንዲኖሩ አድርጋቸው ስታበቃ ልጃቸው ይህንን ሁሉ በደል ይህንን ሁሉ ጉድ ሲሰራት እያዩ እንደምን አስችሏቸው ዝም አሉ? እድሜያቸውስ እንደ ለምን እንዲህ ካለው ተንኮል ጋር ለመተባበር ፈቀደላቸው የሚሉ ጥያቄዎች በብዙ በብዙ ይነሱባቸው ይዘዋል። አልፎ አልፎ ደግሞ ጉዳዩን ግራ ቀኝ ማየት ተገቢ ነው፣ ሁሉ ነገር ሚዲያ ላይ ስለወጣ ብቻ ሁሉ ሰው ልክ ነው ማለት አይደለም ብለው ከሚሉ ሰዎች መካከል አንዱ የሆኑት ኤርሚያስ በላይነ የተባሉ ግለሰብ ደግሞ ስለ ጉዳዩ እንዲህ ይላሉ። እሷ ያለችውን ብቻ ወስጄ አልፈርድም። ይህ የትዳር ጉዳይ ነው። ባሏም ቢደመጥ የሚናገረው ነገር ሊኖር ስለሚችል የእሱንም ጎን ልናዳምጥ ይገባል። እኔ ገለቴ ጥሩ ሯጭ ስለመሆኗ እንጂ ጥሩ ሚስት ትሆናትሆን የማውቀው ጉዳይ የለም። አንድ ነገር ግን አንድ ነገር ግን እላለው ሀቅ አንቺ ጋር ካለ፣ ከሀቅ ጋር ከሆንሽ አቅሽን ፈጣሪ ያውጣልሽ። ከዚህ ውጪ እኔ ሰው በደቦ ሲፈረድበት አልወድም፣ በትዳር ጉዳይ እሷ ለሀገር የሰራችው ውለታ እንደ ቀብድ ሊያዝ አይገባም። ይልቁንም የምር ተጣርቶ ሀቋን ገፎ ወስዶ ከሆነ በትዳር እያሉ ካፈሩት ንብረት ሀምሳ ፐርሰንት ንብረቷን በግፍ ነጥቆ ከሆነ ሊመልስላት ይገባል። ወዳጆቼ ጨካኝ እንዳታደርጉኝ፣ ስለ እውነት የትዳር ጉዳይ እጅጉን ከባድ ነው። አፄ ቴዎድሮስ እንኳን እሳቸው ለሌላው እንጂ ለምሽታቸው ጀግና እንዳልነበሩ ተናግረዋል። ምክንያቱን እያስረዱትም እንዲህ ሲሉ ነበር። ሌላው የሚያውቀኝ ታጥቄ፣ እሷ የምታውቀኛው ልቄ እንዳሉት ማለት ነው። የትዳር ጉዳይ ከባድ ስለሆነም ለመፍረድ መጀመሪያ ነገሩን ከስር ከመሰረቱ ማየት ተገቢ ነው ይላሉ እኚህ ግለሰብ። የግለሰቡ ንግግር ከስነ መክንዮ አንጻር ሲታይ ልክም ተገቢም ሊሆን ይችላል። ሆነ ስለተባለው ነገር ሁሉ ግራቀኙን መመልከትና መስማትና መፍረድ የብልሰው ድርጊት መሆኑ እሙን ሆኖ ሳለ አንዳንድ ነገሮች ግን እንዲህ ያለውን ነገር እንድንጠረጥር ያደርጉናል። አትሌቶች ላይ የሚፈጸሙ እንዲህ ያሉ ድርጊቶች በስፋት እየታዩ መምጣታቸው ነገሩን ሁሉ ሰው ቆም ብሎ፣ በተለይም አትሌቶቹ ራሳቸው ጉዳዩን በተመለከተ ልብ ሊሉት የሚገባ ጉዳይ ነው። የውጮቹን ትተን እኛው ሀገር ብቻ እንዲህ ያሉ ድርጊቶች ደጋግሞ ሲፈጸሙ ታይተዋልም ተሰምተዋልም ። አብዛኞቹ ለክብርና ለስማቸው ሲሉ የሆዳቸውን በሆዳቸው ይዘው ቁጭ ያሉ ሲሆን ጥቂቶቹ ግን ወጥተው ጉዳያቸውን በአደባባይ ተናግረዋል። ልክ እንደ ገለቴና እንደ ደራርቱ ቱሉ ማለት ነው። ከዚህ ቀደም እንዲህ ካለው ሁኔታ ጋር በትዳር አጋሯ በብዙ ስለመገፋቷና ብዙ ነገር ስለማስተናገዷ የሚነገርላት አትሌት ደራርቱ ቱሉ አንዷና ዋነኛዋ ነች። ደራርቱ ትዳሯ ላይ ከደረሰባት ብዙ አስከፊ ነገሮች መካከል አንዱ የነበረው ዛሬ ገለቴ የደረሰባት የሀብት ንብረት ጉዳይ ነበር። ይህንን ጉዳይ በተመለከተ ደራርቱ አንድ ወቅት በነበራት ቃለ መጠይቅ ላይ ሁኔታውን በዝርዝር ስታስረዳም ንብረቷን ልታጣ ጫፍ ደርሳ በነበረበት ሰዓት በወቅቱ የነበሩት ጠቅላይ ሚኒስትር መለስ ዜናዊ ደርሰው እንደ ታደጓት ነበር የተናገረችው። ነገሩ እንዲህ ነው። አትሌት ደራርቱ ቱሉ ባሏ ንብረቷን በሙሉ ወስዶባት ባዶ ላይ ያስቀራት በዳዳው ሰዓት ነበር። ይሄው ነው፣ ደራርቱም ችግር ላይ ወደቀች። እንዲህ ያለውን ነገር አደባባይ ይዞ መውጣቱ ለክብሩም ለስሟም የሚመጥን ባይሆንም ዝም ብላ ከከረመች ደግሞ የዘመናት ልፋት ድካም ሁሉ ተዘርፎ መናቀርታ ጎዳና ልትወጣ ሆነ። በዚህ ጊዜ ታዲያ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ቀድሞው ጉዳዩን ሰምተው ኑረው ይደውሉላትና መለስ ነኝ፣ ቢሮ ፈልግሻለው ነይ ብለው ይጠሯታል። ደራርቱ ነገሩ እጅጉን ያስደነገጣትና ሳትውል ሳታድር በተጠራችበት ቅጽበት ጉዟን ወደ ጠቅላይ ሚኒስትሩ ቢሮ ታደርጋለች። ደራርቱ እግሯ የጠቅላዩን ቢሮ እስኪረግጥ ድረስና የሆነውን ነገር እስክትጠየቅ ድረስ ለምን ይሆን የፈለጉኝ? ምን ሊያዙኝ ይሆን? ከእኔ ጋር የሚያገናኛቸው ምን ጉዳይ ቢገጥማቸው ነው እኔን ቢሯቸው ድረስ እፈልግሻለሁ ነይ ብለው የጠሩኝ? ብላ እያሰላሰለች ከቢሮቸው ደረሰች ደራርቱ አስፈላጊውን የቤተ መንግስት ፍተሻ ሁሉ አልፋ ስታበቃ ወደ ጠቅላይ ሚኒስትሩ ቢሮ አምርታ ጠቅላዩን አገኘቻቸው። ጠቅላዩም ሰላምታ ሰጥተው አንዳንድ ጨዋታዎችን ለመንደርደር ያህል ካጫወቷት በኋላ የገጠማትን ችግር እንዲነግሯት ጠይቋት፣ ደራርቱም አፍራ ባሌ በደለኝ ከማለት ተቆጠበች። ሆኖም ጠቅላይ ሚኒስትር መለስ ዜናዊ ነገሩን ባለፈው ሳምንት እንደሰሙትና ዝርዝሩን እንድታስረዳቸው ጠይቋት፣ ደራርቱ የሆነን ሁሉ በእንባ አስረዳቻቸው። ጠቅላዩም እዛው እርሷ ባለችበት ወደ ባለቤቷ ጋር ደውለው መለስ ነኝ አሉ። ባለቤቷ መለስ መለስ አላወቅኩም ብሎ ሲቀጥል ጠቅላይ ሚኒስትር መለስ ዜናዊም ቀበል አድርገው ጠቅላይ ሚኒስትር መለስ ዜናዊ ነኝ ሲሉት ስልኩን ደንግጦ እንደጣለው ሲናገር ተሰምቷል። ስልኩ ከእጁ ሲያመልጠው በዛው ጥሪው ተቋርጦ ኑሮ በድጋሚ ተደወለለት መለስ ነኝ አይዞ ተረጋጋ አሉት። ከደራርቱ ጋር የገጠማቸውን ችግር ለመወያየት ፈልጌ ነው። በሰላም ተወያየታችሁ ብትፈቱት ይሻላል። ዞሮ ዞሮ በፍርድ ቤትም አምሳ አምሳ ስለሚደርሳችሁ ግማሹን ብትመልስላት ጥሩ ነው። ለማንኛውም ቢሮና ፈልገሃለሁ፣ አሉት ሰው እልክልሃለሁ ተባለ። የደራርቱ ባል ኧረ ሁሉንም ተውሰደው አሁኑኑ መልስላታለሁ እኔ ኮተና ድጄ ስለተጣላን ብዬ እንጂ ብሎ ንግግሩን ሳይጨርስ ቀበል አድርገው አይ ሙሉ አይሆንም፣ ግማሹም ላንተ ይገባሃል፣ ግማሹን ግን መልስላት። ያላንተ ድጋፍ ይህ አይመጣም ነበር። ለማንኛውም ቢሮናና እንወያይበታለን ተባለ። እርሳቸው አሸማጋይነት ካላንዲት መኪና ሁሉንም ንብረቴን መለሰልኝ። ደራርቱ የጠቅላይ ሚኒስትር የቀብር ስነ ስርዓት ላይ ለኢቲቪ በሰጠችው ቃለ ምልልስ ከላይ የተናገረችውን በዝርዝር የገለጸችበት አጋጣሚ ነበር። የደራርቱ ታሪክ ከተከሰተ ከአመታት በኋላ ደግሞ ለረጅም ጊዜ ታፍኖ የቆየው የገለቴ ቡርቃ ነገር ብቅ አለ። ገለቴም የሆነባትን ችላችላ በስተ በስተመጨረሻ አሁን እጇ ላይ የቀረውን ከጋብቻ በኋላ የተፈራውን አንድ ቤትና አንድ መኪና በፍርድ ቤት ውሳኔ ልታጣው እንደሆነ ተናግራ እሷም በተመሳሳይ መልኩ ጠቅላይ ሚኒስትሩ በቀጥታ እጃቸውን አስገብተው ችግሯን እንዲፈቱላት ጥሪ ያቀረበች ይህንን ተከትሎ የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ በቶፕ ሆቴል የገለቴንና የሌሎች መሰል የስራ ባልደረቦቿን አትሌቶች ጉዳይ በተመለከተ መግለጫ ሰጥም። ኢትዮጵያ አትሌቲክስ ፌዴሬሽን በዛሬው መግለጫው አትሌቶችን ከጥቃት የሚከላከል ተቋም ሊያደራጅ መሆኑን የኢትዮጵያ አትሌቲክስ ፌዴሬሽን በመግለጫው አስታወቀም። የኢትዮጵያ አትሌቲክስ ፌዴሬሽን በአትሌት ገለቴ ቡርቃ ባቲ ላይ የተፈጸመ በደልን አስመልክቶ በሰጠው በዚህ ጋዜጣዊ መግለጫ አትሌት ገለቴ ከሰሞኑ በአትሌቲክስ ሙያ ያፈራቸውን ሀብት፣ ንብረት እጅግ ባልተገባ መልኩ በባለቤቷ መዘረፏን ማስታወቋ በዚህ መላው የኢትዮጵያ ሕዝብ እንዳዘነና ልቡ እንደተሰበረ ገልጿል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዚዳንት ስለሺ ስህን አትሌቶችን ከጥቃት የሚታደግ የወርልድ አትሌቲክስ ሴፍ ጋርዲንግ አደረጃጀትን በተመለከተ በኢትዮጵያም ተግባራዊ ሊደረግ በቃል ደረጃ ከስምነት መደረሱን ገለጸም። በኢትዮጵያ አትሌቲክስ ብዙ ገሌቴዎች አሉ ያለው ፕሬዚዳንቱ አትሌቶችን ከተለያዩ ጥቃቶችና የመብት ጥሰቶች የሚከላከል አደረጃጀት መሆኑንም አንስቷል። ጥቃቱ በሴቶች ብቻም ሳይሆን በወንድ አትሌቶችም እየተፈጸመ መሆኑንም ነው አትሌት ስለሺ ስህን እዚህ ጋዜጣዊ መግለጫ የጠቀሰው። ወርልድ አትሌቲክስ ሴፍ ጋርዲንግ በዓለም ደረጃ ወደ ስራ ከገባ ሁለት አመት ቢሆነውም ቅሉ አደረጃጀቱ ወደ ኢትዮጵያ ዘግይቶ መግባቱንም አያይዞ አመላክቷል። ፌዴሬሽኑ በምስራቅ አፍሪካ በአትሌቶች ላይ የሚደርሱ የተለያዩ ጥቃቶች በተለይም በሴቶች ላይ የደረሰ እንግልት አሳሳቢ ደረጃ ላይ ደርሷል ሲል ተናግሯል። ቢቢሲን ጨምሮ ታላላቅ የምዕራብ ሚዲያዎች የምስራቅ አፍሪካ ሴት አትሌቶች ጥቃት የምስራቅ አፍሪካ ሴት አትሌቶችን ጥቃት በተመለከተ በየጊዜው የሚያወጣቸው ዘገባዎች ቁጥራቸው ቀላል አይደለም። ዩጋንዳዊቷ አትሌት ረብቃ ቺፕቴጌ በቅርቡ በወንድ ጓደኛዋ በደረሰባት ጥቃት ሕይወቷ ማለፉ የአትሌቲክሱ ዓለም መነጋገሪያ ጉዳይ ነበር። በፓሪስ ሁለት ሺ ሃያ አራት ኦሎምፒክ በማራቶን ሀገሯን የወከለችው የሰላሳ ሶስት አመቱ አትሌት በእሳት ተቃጥላ እንድትሞት የተደረገችበት ሁኔታም በዘግናኝነቱ ከሚጠቀሱ ውስጥ አንዱ ነው። ኬንያውያኑ አትሌቶች ዳማሪሽ ሙትና አግነሲ ትሮፕ በተመሳሳይ ሁኔታ ሕይወታቸው እንዲያልፉ የተደረጉ መሆናቸው በምስራቅ አፍሪካ ነስት አትሌቶች እየተ

የሚያሳይ ነው። በኢትዮጵያም የጉዳዩ አሳሳቢነት ቀላል አይደለም። ከሰሞኑ አትሌት ገለቴ ቡርቃ በባለቤቷ ያጋጠማት ፈተና የዚህ ጉዳይ አንድ አካል ሆኖ ብቅ ብሏል። ይህንን ጨምሮ በምስራቅ አፍሪካ በአትሌቶች ላይ የሚደርሱ የተለያዩ ጥቃቶች፣ በተለይም በሴት አትሌቶች ላይ እየደረሰ ያለው እንግልት አሳሳቢ ነው ሲል የኢትዮጵያ አትሌቲክስ ፌዴሬሽን ገልጿል። በሰሞነኛው የአትሌት ገለቴ ቡርቃ ጉዳይ በተመለከተ ጋዜጣዊ መግለጫ የሰጠው የኢትዮጵያ አትሌቲክስ ፌዴሬሽን ከአትሌቷ ጎን እንደሚቆም በዚህ ጋዜጣዊ መግለጫ ላይ አስታውቋል። የኢትዮጵያ አትሌቲክስ ፌዴሬሽን ፕሬዝዳንት አትሌት ኮማንደር ስለሺ ስህን ሁላችንም ከገለቴ ጎን ነን። ሚዲያ ያላወቃቸው ሌሎች ገለቴዎችም አሉ። እነርሱን ለመታደግ ፌዴሬሽኑ ስራዎችን ይሰራል፣ ሲል ተናግሯል። የኢትዮጵያ አትሌቲክስ ፌዴሬሽን ምክትል ፕሬዚዳንት አትሌት መሰረት ደፋር በበኩሏ፣ እኔን የሚያሳዝነኝ ሀብት ንብረቱ አይደለም። የሁሉ ጊዜ ሲያንከራትታት እላይታች ስትል ልጅ ያለመውለዳው ነገር እጅጉን ያሳስባል። እኔ አንድ ሁለት ሶስት ልጆችን ወድጃለሁ። የእሷን አለመውለድ ሳስበው ግን እጅጉን ያመኛል። የሴት ልጅ የመውለጅ ውሃ ጊዜ እጅጉን አጭር ነው። ገለቴ ካጣችው ሀብት ንብረት በላይ ግን ፍሬ አለማፍራቷና መልኳን አለመተካቷ ያሳዝነኛል። አትሌት ገለቴን በቅርበት ስለማውቃት ገለቴ ላይ በደረሰባት በደል እጅግ አዝኛለሁ። መንግስት ፍትህ እንደሚሰጣት ከመጠየቅ ባሻገር እኛም የበኩላችንን እንወጣለን። እዚህም ኃላፊነት ላይ የመጣሁት ሴት አትሌቶች ላይ የሚደርሰውን ጥቃትና በደል እንዲቆም ለመስራት ነው። ስትል ተደምጣለች። የፌዴሬሽኑ የስራ አስፈጻሚ ኮሚቴ አባልና የኮሚኒኬሽን ንዑስ ኮሚቴ ሰብሳቢ የሆኑት አቶ ቢኒያም ምሩፅ ሚዲያዎች ከስቱዲዮ ወጥተው ስራዎችን ቢሰሩ ኖሮ እንዲህ ያሉ ነገሮች አይፈጠሩም ነበር ሲሉ የሚዲያ ቃላት ላይ ያላቸውን ቅሬታ አንስተዋል። አያይዘውም አትሌቶቹን ራሳቸውንም እንዲህ ሲሉ ነቅፏቸዋል። አትሌቶች የስነ ልቦና ስልጠና ላይ ሲጠሩ እነሱም ቢሆን አይገኙም፣ የሚገኙት ጥቂቶች ናቸው ሲሉ አትሌቶቹ ነቅሰው፣ የአትሌቶቹን ደህንነት ለማስጠበቅ ከሚዲያዎች ጋር አብሮ መስራት እንደሚገባም አሳስበዋል። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ከወዲሁ በትህትና ጠይቀን ክበሩልን።